ተስፋችን፣ ክብራችን መድኃኒታችንና ሕይወታችን ጌታችን ኢየሱስ ስለ ሁሉ የተባረከ ይሁን። ጌታ ይመስገን። የእውነት አምድ ቤተሰቦች ጸጋና ሰላም ይብዛላችሁ። የጌታ የኢየሱስ ክርስቶስን ሞት እያስታወስንን ያለ ነው። በዚህ ሳምንት ጌታችን ኢየሱስ ሐዲስ ኪዳን ነው ወይም ደሙን ያፈሰሰው ስለ ሐዲስ ኪዳን ነው ወይም ሕይወቱን የሰጠን አዲስ ኪዳን ከእኛ ጋር ለመግባት ነው። እግዚአብሔርም በልጁ ላይ የጨከነው አዲስ ቃል ኪዳን ከኛ ጋር ለማድረግ ነው። ዋው እግዚአብሔር የተባረከ ይሁን። ታስታውሱ እንደሆን መጽሐፍ ቅዱሳችን በሁለት ኪዳናት የተዋቀረ መጽሐፍ ነው፣ ወይም መጽሐፍቱ የሁለት ኪዳናት መጽሐፍት ይባላሉ። እስከ ትንቢተ ሚልኪያስ ድረስ ያለው መጽሐፍ የብሉይ ኪዳን መጽሐፍ ሲባል ከማቴዎስ ወንጌል እስከ ራእይ ያለው ደግሞ የሀዲስ ኪዳን ወይም የኪዳኑ መጽሐፍ ይባላል። እንደምታውቁት እግዚአብሔር ሕዝቡን ከግብፅ የባርነት ቀንበር ነፃ ካወጣ በኋላ በሲናይ ምድረ በዳ ብሉይ ኪዳንን በእንስሳትና በጥጆች ደም ገብቶ ነበር። እንደምታውቁት ብሉይ ኪዳን ከሙሴ እንጂ ከአብርሃም አይጀምርም። አብርሃም የብሉይ ኪዳን ሕዝብ ሰው አይደለም። አብርሃም የህገ ልቦና ዘመን ሰው ነው። በእሱ የተገባው ኪዳን ሌላ ነው። ብሉይ ኪዳን የሚባለው አሮጌው ኪዳን የገባው ዘጸአት ምዕራፍ ሃያ ላይ በሙሴ አማካኝነት ነው ሲናይ በረሃ ላይ ሲናይ ምድረ በዳ ላይ። ይሄውም ህጉና የህጉ መጽሐፍ ከተነበቡ በኋላ እግዚአብሔር ያለው ለህዝቡ ከተነገረው በኋላ ህዝቡ እናደርጋለን፣ እንታዘዛለን ሲሉ ከእግዚአብሔር ጋር ኪዳን ገብተዋል እንደምታውቁት። ነገር ግን ያ ህዝብ በምድረ በዳ ከእግዚአብሔር ጋር የገባውን ኪዳን መፈጸም አልቻለም፣ ህጉንም መፈጸም አልቻለም። ይሁን እንጂ እግዚአብሔር ምን አለ እንደምታውቁት፣ በኪዳኔ አልጸኑምና እኔም ቸል አልኋቸው ብሎ እግዚአብሔር ቸል ብሏቸው ነበረ። እንደውም የእግዚአብሔር ቃል ሲናገር ሁለተኛው ቆሮንቶስ ምዕራፍ ሦስት ላይ እንደዚህ ይለናል፣ ከቁጥር ስድስት ጀምሮ ባነበው እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን ብሎ ፊደል ይገድላል ይለናል። ብሉይ ኪዳንን ማለቱ ነው። ይገድላል መንፈስ ወይም ሐዲስ ኪዳን ሕይወትን ይሰጣል። የእስራኤል ልጆች ስለዚያ ስለተሻረው አያችሁ፣ ስለተሻረው ስለፊቱ ክብር አያችሁ፣ የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተጻፈ የሞት አገልግሎት የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም ይላል። የኩነኔም አገልግሎት ይለዋል። ቁጥር ዘጠኝ ላይ የኩነኔ አገልግሎት ይለዋል። ከአዲስ ኪዳን ጋር ሲያነጻጽረው መጋረጃ ነበረበት ይለዋል። ሁለተኛ ቆርንቶስ ምዕራፍ ሦስት ጀምሮ ማንበብ ትችላለህ። ሁለቱን ኪዳን ሲያነጻጽር ሐዋርያው ጳውሎስም ደግሞ በዚህ በዕብራውያን መልእክት ላይ ውራጅ ብሎታል፣ ሊጠፋ ያለው ብሎታል፣ አሮጌ ብሎታል። ስለዚህ አሮጌ፣ ውራጅ፣ የሞት የኩነኔ የፊደላት የሆነው ህግ ምን ሆኗል? ተሽሯል። ጌታችን ኢየሱስ ክርስቶስ ግን የሞተው ለምንድን ነው ያለን እንደሆነ አዲስ ኪዳን ለመስጠት ነው። አዲስ ኪዳን፣ በነገራችን ላይ ወደ ዝርዝር ነገሩ ከመግባት በፊት ኪዳን የሚለውን ቃል ላስታውሳችሁ። ኪዳን ሁለት አይነት ትርጉም አለው። ውል ስምምነት ማለት ነው እንደምታቁት። ግን በሁለት ነው የሚከፈለው። አንደኛው ትልቅ አቻ መንግስታት ከአቻዎች ወይም ከኩዮቻቸው ጋር ወይም ትንንሾቹ መንግስታት ትንንሽ ከሆኑት ወይም ከአቻ መንግስቶቻቸው ጋር የሚገቡት ኪዳን አንደኛው ነው። አቻ ሰዎች አቻ ለምሳሌ ባልና ሚስት አቻ ናቸው፣ ኪዳን ይገባሉ። መንግስታት አቻ ሆነው ኪዳን ይገባሉ። አቻ ሁለተኛው የኪዳን አይነት ግን ትልቁ ለትንሹ የሚገባለት ማለት ነው። በኃይል በሀብት ወይም በጦርነት ወይም በብዙ ነገር አቻ ያልሆኑ ሁለት የተለያዩ ሰዎች ምን ያደርጋሉ? ውል ወይም ኪዳን ሊያስሩ ይችላሉ። ውል ወይም ኪዳን ሊያስሩ ይችላሉ። እግዚአብሔር በዘመናት ሁሉ መካከል ከሕዝቡ ጋር የገባው ኪዳን ሁለተኛው። እግዚአብሔር ያለ ማንም መኖር ይችላል ያለ አኗሪ ኗሪ ነው። እግዚአብሔር እሱ ሰጪ ነው ተቀባይ አይደለም። እሱ አንጋሽ ነው የሚያነግሰው የለም። እሱ በዘመናት ሁሉ መካከል ዓለም ሳይፈጠርም ንጉሥ ነው። እግዚአብሔር ከማንም ተጽዕኖ ውጪ ነው። እተካከለው ዘንድ በማን መሰላችሁኝ? ማለት ይችላል ማለትም ተገብቶታል። ይሁን እንጂ ግን ከሚያነሰው ወይም ሰው ፍጥረት ከሆነው የሰው ልጅ ጋራ ምን ሆኗል? ኪዳን ገብቷል። ብሉይ ኪዳንም የሆን አዲስ ኪዳን እንደዛ ነው። አሁን እግዚአብሔር ምን አደረገ? ህጉን ወይም ትእዛዙን ለሰው ልጆች ሰጠ። እነሱ የሰው ልጆች ግን ወይም የብሉይ ኪዳን ተቀባዮች ግን ምን አደረጉ? ህጉን ጣሱት፣ መመሪያውን ካዱት። በኪዳኔ አልጸኑምና ቸላ አልኋቸው አለ እግዚአብሔር። ህጉ ችግር ባይኖርበትም ሰዎቹ ግን መጽናት አልቻሉ። ሐዋርያው ጳውሎስ እንደነገረን በሮሜ መጽሐፍ ላይ ህጉ ጻድቅና ንጹሕ ነው ችግር የለበት፣ እንከን አልባ ነው ህጉ። ይሁን እንጂ ግን እንከን አልባ በሆነው ህጉ ሰዎች ምን መሆን አልቻሉም፣ መጠቀም አልቻሉም ስለዚህ ምን አደረገ እግዚአብሔር፣ ለወጠው። ይህንን በትንቢት ሲናገር ኤርሚያስ ምዕራፍ 31 ቁጥር 31 ላይ እንመለከተዋለን። ኤርሚያስ ምዕራፍ 31 ቁጥር 31 ላይ እንዲህ የሚል ቃል እግዚአብሔር ቃል አስታውሳችሁ፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል፣ ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም እነርሱም በኪዳን ያልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከእነዚያ ወራት በኋላ ከእስራኤል ጋር የምገባው ቃል ኪዳን ይህ ነው ይላል እግዚአብሔር፣ ሕጌን በልባቸው አኖረዋለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል ይላል። ይህንን ለአዲስ ኪዳን ሲጠቅሰው ጳውሎስ ዕብራውያን ምዕራፍ ስምንት ላይ እንደዚህ ይላል። ዕብራውያን ምዕራፍ ስምንት ቁጥር ስምንት ላይ እንደዚህ ይላል። እነርሱን እየነቀፈ ይላቸዋልና፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን ቢያስኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነርሱም በኪዳን ያልጸኑም፣ እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነው ይላል ጌታ። ሕግን በልባቸው አኖራለሁ፣ በልባቸውም እጽፈዋለሁ እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን፣ እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። አመፃቸውን እምራቸዋለሁ ኃጢአታቸውን ደግሜ አላስብም ይላል። አዲስ በማለቱ ፊተኛውን አስረጅቶታል። አሮጌና ውራጅ የሆነውስ ሊጠፋ ቀርበዋል ይለናል ጳውሎስ። ስለዚህ በእርግጥ ከእስራኤል ቤትና ከይሁዳ ቤት ጋር የምገባው ኪዳን ስላለን በቀጥታ የእስራኤልንና ይሁዳን የሚመለከት እንደሆነ ብናውቅም ነገር ግን ይህ በኢየሱስ ክርስቶስ የሚገባ ኪዳን ከመሆኑ አንጻር በጌታችን በኢየሱስ የተገባው የሀዲሱ ኪዳን ለእኛ ለአሕዛብም ጭምር ነው። ምክንያቱም ጌታችን ኢየሱስ ታስታውሳላችሁ፣ ሊሞት ባለበት በዚያ ምሽት ጽዋውን አንስቶ ባረከና ስለናንተ የሚፈስ የሀዲስ ኪዳን ደሜ ይህ ነው ብሏቸዋል። የሀዲስ ኪዳን ደሜ። አያችሁ ደሙ ምንድን ነው? ሀዲስ ኪዳን ደም። ያለ ኪዳን አይሆንም። የብሉይ ኪዳኑም በእንስሳት ደም ነው። የአዲሱ ኪዳን ደም ግን በክርስቶስ ኢየሱስ ነው። ስለዚህ በኢየሱስ ክርስቶስ የገባው እግዚአብሔር ከሕዝቡ ጋር የገባው ሀዲስ ኪዳን ነው ማለት ነው። ጌታ የተባረከ ይሁን። ሀዲስ ኪዳን ይህንን ማርቆስ ምዕራፍ 14 ቁጥር 24 ላይ ታገኙታላችሁ። አዲስ ኪዳን በደሜ የሚሆን አዲስ ኪዳን። ዕብራውያን ምዕራፍ 9 ላይ ቁጥር 15 ላይ የሐዲስ ኪዳን መካከለኛ ተብሏል። ጌታችን ኢየሱስ ያያችሁ፣ የሐዲሱ ኪዳን ምን መካከለኛ ተብሏል። በትንቢት መጽሐፍ ኤርሚያስ ምዕራፍ 32፣ ኤርሚያስ 32 ቁጥር 40 ላይ የእግዚአብሔር ቃል እንዲህ ይላል፦ ለእነርሱም ከማደርገው በጎነት አልመለስም ስል ከእነርሱም ጋር የዘላለምን ቃል ኪዳን እገባለሁ። ዋው! ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ስለዚህ የብሉዩ ኪዳን ኪዳን ሕጉ ችግር ባይኖርበትም ሰዎቹ ግን መታዘዝ ስለማይችሉ ተለውጧል፣ አዲስ ኪዳን ሆኗል። ስለዚህ በሐዲሱ ኪዳን ደግሞ የክርስቶስ ኢየሱስ ደም ነው። ያ ደግሞ ምንድን ነው ያለን እንደሆነ ሕጌን በልባቸው አኖራለሁ ሕጌን በልባቸው ጽፈዋለሁ። እኔ ራሴ በመንገዴ እመራቸዋለሁ፣ እኔ ራሴ ይቅርላቸዋለሁ፣ እኔ ራሴ የሚል እግዚአብሔር አድርጉ ሳይሆን አደርግላችኋለሁ፣ ሂዱ ሳይሆን እመራችኋለሁ ከሚል የራሱ አስተማማኝ ዋስትና ጋር የሰጠን ኪዳን ነው፣ አዲስ ኪዳን። የዚህ ኪዳን ብቸኛ መካከለኛ ደግሞ አንድ ነው፣ ጌታችን ኢየሱስ ክርስቶስ። ሰዎች ሀዲስ ኪዳን ሳይገባቸው ሲቀር ብዙ ሊቃነ ካህናት ያኖራሉ። ሀዲስ ኪዳን አልገባቸው ይለና ብዙ አማላጆች ያቆማሉ። ሀዲስ ኪዳን አልገባቸው ይለና ወደ እግዚአብሔር መቅረቢያ ብዙ የተለያዩ መንገዶችን ያከማቻሉ። ሀዲስ ኪዳን ሊገባን ይገባል። ሀዲስ ኪዳን የራሱ የእግዚአብሔር ተነሳሽነት ነው። እኔ ነኝ ምመራችሁ፣ እኔ ነኝ ይቅር ምላችሁ፣ እኔ ነኝ ሕጌን በልባችሁ የምጽፈው እኔ ነኝ። የድንጋይ ልብ የማውጣው እኔ ነኝ። የሥጋ ልብ የምገጥመው እኔ ነኝ፣ እኔ ነኝ፣ እኔ ነኝ ከሚል ዋስትና ጋር ነው የሰጠው። ስለዚህ በአዲስ ኪዳን ብዙ ካህናት የሉም፣ ካህኑ አንድ ነው፣ ያውም ሊቀ ካህናው ጌታ ኢየሱስ። ብዙ አማላጆች የሉም፣ አንድ ነው ያውም ጌታችን ኢየሱስ። ስለዚህ አንድ ጊዜ ይቅር ከተባል ዳግመኛ ወደማንኮነንበት መንግሥት የምንገባው በአንዱ በጌታችን በኢየሱስ ክርስቶስ ነው። ወገኖች ወይ ስለዚህ የጌታችን የኢየሱስ ክርስቶስ መከራና ሞቱን ያየን እንደሆነ ስለኛ ስለ አዲስ ኪዳን የተከፈለ ዋጋ ነው። በእውነት ወደ እርሱ የሚመጡትን እግዚአብሔር ፈጽሞ ሊያደናቸው እንደሚችል ቃል የገባበት ነው። በእርሱ የሚመጡትን እምር አለው ብሎታል፣ እዛ አብራርያለሁ። ከአሮን በላይ ሊቀ ካህናት ነው ያውም እንደ መልከጼዴቅ ሹመት ያለ በመሃላ ሊቀ ካህናት ተደርጎ የተሾመ ነው እሱ እጅግ በሚበልጥ ክብር ነው አዲሱ ኪዳን የሆነው። ያ ፊደል ነው ይገድላል፣ ይሄኛው መንፈስ ነው ህይወትን ይሰጣል። በአዲሱ ኪዳን መጠበቅ ብቻ ሳይሆን የመጠበቅ ዋስትና የተሰጠበት ኪዳን ነው። አዲስ ኪዳን ዋስትና ህይወትንና አለመጥፋትን ወደ ብርሃን አውጥቷል ከሚል ዋስትና ጋር ያም ብቻ አይደለም። አንደኛ ጴጥሮስ ምዕራፍ አንድ ቁጥር ሦስት እስከ አምስት እንደዚህ ነው የሚለን በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ ቀርቶላችኋል ይላል ያሁን በሰማይ ቀርቶላችኋል ያን ብቻ አይደለም በእጄ ይዣችኋለሁ ከእጄ ማንም አይነጥቃችሁም የሰጠኝ አባቴ ከሁሉ ይበልጣል እኔን አብ አንድነን ከሚል ዋስትና ጋር የተሰጠ ኪዳን ነው አዲስ ኪዳን በልጁ የሚያምን ህይወት አለው ከፍርድ ወደ ህይወት መጥቷል ዳግመኛ ወደ ፍርድ አይወጣም ከሚል ዋስትና ጋራ የተሰጠ ኪዳን ነው፣ አዲስ ኪዳን። ስለዚህ ወገኖች ያለነው ወይም የምናምነው በዚህ አዲስ ኪዳን ውስጥ ያለው እውነት ነው። ያለነውም አዲስ የሆነ ኪዳን ውስጥ ነው። አሮጌ አይደለም። የጥጆች ደም የሚፈስበት አይደለም። የሰው ሥርዓትና ወግ ያለበት ኪዳን አይደለም። ያለው ኪዳን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰጠው ኪዳን ውስጥ ነው ያለነው። ለዛ ነው እግዚአብሔር ለእነርሱ የማደርገውን በጎነት አውቃለሁ፣ እኔ አውቃለሁ ከእነርሱ ጋር የዘላለምን ቃል ኪዳን እገባለሁ ብሎ እግዚአብሔር ያንን የዘላለም ኪዳን ይገባል። ስለዚህ ኢየሱስ በደሙ የመሰረተው አዲስ ኪዳን ብቻ ነው። አዲስ ኪዳን ደግሞ ዋስትና ያለው ኪዳን ነው። የኢየሱስ ደም ከኃጢአት ሁሉ ያነጻል። የኢየሱስ ደም እርግማን ሁሉ ይሽራል። የኢየሱስ ደም ውርደትን በክብር ይለውጣል። የኢየሱስ ደም ኃጢአተኛን ያጥባል። የኢየሱስ ደም ወደ እግዚአብሔር መንግሥት ያቀርባል። ስለዚህ ለወደደን ከኃጢአታችን በደሙ ላጠበን፣ መንግሥት ለአባቱና ለአምላኩ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ለዘላለም ምን ይሁን? ክብር ይሁን ብለን ክብርን ሰጠዋለን። ስለዚህ ያለነው አዲስ ኪዳን ውስጥ ነው። ዋስትናውንም ጭምር ልናስብ ይገባል፣ ልናጣጥመው ይገባል። ይህንን ኪዳን እግዚአብሔር የተባረከ ይሁን። የተወደዳችሁ ቅዱሳን፣ የጌታችን የኢየሱስ ክርስቶስን ሞት በምናስብበት ጊዜ እግዚአብሔር ከእኛ ጋር የገባው አዲስ ኪዳን፣ የኢየሱስ ደም አዲስ ኪዳን ነው። ያ አዲስ ኪዳን ደግሞ አንድ ጊዜ ደሙን ይዞ ወደ ቅድስት የገባበት ነው። ሊቀ ካህናቱ ክብር ለጌታ ወደ ቅድስት የገባበት አሁን ስለኛ በሰማያዊ መቅደስ አገልጋይ ሆኖ የሚታየው ካህን ማለት ነው እሱ ነው። ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ እግዚአብሔር ሊያደናቸው ይችላል። በዚህ ደግሞ ጸጸት ላይኖርበት ኖርበት መሃላ ምለዋል። እግዚአብሔር የተባረከ ይሁን። በአዲስ ኪዳን እንደሰት ወገኖቼ፣ በአዲስ ኪዳን እንዘምርን፣ በአዲስ ኪዳን እልልልበል ለጌታችን፣ በአዲስ ኪዳን ሀሴት እናደርግ። በቃ የጨፈገገው ፊቶች ይፈቱ፣ ተስፋ የሌላቸው ሁሉ ተስፋ ያገኙ። ተረስቻለሁ ያሉ ሁሉ እግዚአብሔር ከአንተ ጋር አዲስ ኪዳን ሊገባ ነው እንበለው። ወገኖቼ የጌታ ጸጋና ሰላም ይብዛላችሁ። በአዲስ ኪዳን እርፍ እንድንል የረዳንን አምላክ እናከብራለን። ጸጋና ሰላም ከእናንተ ጋር ይሁን። መልእክቱ ይጠቅማችኋል ለምትሉት ሁሉ ሼር አድርጉ። ጸጋ ሰላም፣ ምሕረት ይብዛላችሁ። ሰላም ሆነ።